ታስታውሽ እንደሆነ ፕሮግራማችንም ከጀመርን ከጥቂት ጊዜ በኋላ ሞገስ የሚባል ሰው ጋብዘን ነበር። ዛሬ አመት ከምናምን ማለት ነው። ሞገስ ዛሬ ተመልሶ መጥቷል። ከፍተኛ ክርክር ውስጥ በነበርንበት ሰዓት ታስታውሽ እንደሆነ ነዳጅ ይሻላል፣ ኤሌክትሪክ ይሻላል። እኔ መሀል ሆኜ አንድ ባለሙያ በዚህ በኩል አስቀምጬ ሞገስም በዚህ በኩል አስቀምጬ ሳላትም ነበረ፣ የዛሬ ዓመት አካባቢ ታስተውሳለ። ያ ስለዚህ ዛሬ ደግሜ ጠራሁት። በጣም ደስ ብሎኛል ስለተገናኘን ማለት ነው። አመሰግናለሁ። ያው በተለይ እዚህ ስራ ላይ የኤሌክትሪክ መኪናዎች ላይ ወጥሮ ሲከራከር ከነበሩ ሰዎች መካከል አንዱ ግንባር ቀደም ማለት ይቻላል ሞገስ። ስለዚህ መመስከር እፈልጋለሁ። በተለይ በኤሌክትሪክ መኪናዎች ላይ በተለያየ ጊዜ የተለያዩ መረጃዎችን ሲሰጥ የነበረ ነው። በተለያዩ ከበድ ያሉ ጥያቄዎች ሆ በመጣሁበት ጊዜ በደንብ በማብራራት ገዢዎች ከመግዛታቸው በፊት መረጃው እንዲኖራቸው እና ከገዙም በኋላ እንዴት መጠንቀቅ እንዳለባቸው በስፋት መረጃ ሰጥ በተለያዩ ሶሻል ሚዲያዎችም የምናስበው ብለው ባለሙያ ነው። አሁን ደግሞ በስፋት ቲክቶክ ላይ እንግዲህ በርከት ብሎ መቷል መጥቷል ሞገስ ሞተርስ በሚል ስራ እየሰራ ይገኛል። እያየነው ነው። በጣም ደስ ይላል። አቀራረቡ እንዴታየ በጣም ጥሩ ነው። አቋቋሙ የባላባት ይመስላል። እንደዚህ ብሎ ነው እና ፕሮግራም ሲናገር ኦልሬዲ ፍርድ እየሰጠ ምናምን ይመስልኛል፣ አንዳንዴ ደስ ይላል። ለማንኛውም እንኳን እንደና መጣ ሞገስ በጣም አመሰግናለሁ። እንኳን እንደና ቁያችሁኝ ሞገስ ሞተርስ በመባል ይታወቃሉ። እንግዲህ ከዚህ ከአውቶሞቲቭ ሴክተሩ ጋር ኖርማል ያው ትምህርቴም የሚጀምረውም የባችለር ሳይንስ አውቶሞቲቭ ግራጁዌት ከአዳማ ዩኒቨርሲቲ፣ በላያ ሞተርስ፣ የካኪ ሞተርስ፣ ሆላንድ ካር ማስ ትሬዲንግ፣ እንዲሁም ደግሞ አሁን ያለሁበት ሀሌል የመኪና አስመጪ ድርጅት ውስጥ ከአውቶሞቲቭ ሪሌት ባደረገ ብቻ ከመኪና መሸጥ መግዛት ከአውቶሞቲቭዊ ጉዳዮች ጋር ብቻ ነው። እንግዲህ አበክሬ እየሰራው ያለውት ሞገስ ሞተርስ በቲክቶክም እንዲሁ ደግሞ ዩቲዩብ ላይ ያገኙኛል ወይም ታገኙኛላችሁ። መርካቶ ዶት ኮም ጋር አብሬ ይሰራለኝ እና እንግዲህ እንደምታውቁት እንዳያችሁት የቴክኖሎጂ ለውጥ ሲመጣ በደንበኞች በኩል ብዥታ መፍጠሩ አይቀሬ ሌሎች ሴክተርም ላይ ስንመለከት ቶሎ የመቀበል ነገር ያስቸግራል። የቼንጅ ሬዚስታንስ ይኖራል። ምክንያቱም ነገሩን በደንብ ብሉፕሪንቱን ታች ግራውንድ ላይ ያለውን ፋክቱን ለማየት ለመረዳት የሚወስደው ጊዜ አለ። ምክንያቱም ካሉበት ለምሳሌ ከነዳጅ መኪና ወደ ኤሌክትሪክ ለመምጣት ኢንቨስትመንት ይፈልጋል። ይሄ ገንዘብ ተለፍቶ ተደክሞ ነው የሚመጣውና የለመደውን ሰው ያው ዕውቀቱን ሳይሆን ልምዱን ነው የሚኖረው። ብዙ ጊዜ ልምዱን ያምናል ከእውቀቱ ይልቅ። የግሩፕ ኢፌክትም ብዙ ጊዜ ደንበኞች የወዳጅ ጫና ያቻ ገበያ ጫና ይይዛቸዋል። ስለዚህ ለውጡን ለማምጣት ሪስኩን ለመውሰድ ሌሎች ሰዎች አድርገውት እስካላዩ ድረስ እምነቱን ለማምጣት ይቸገራሉ። ግን የአንድ ቴክኖሎጂ ለውጥ መሰረታዊ ጉዳይ ሳይንቲፊክ ፋክቶች ናቸው። ከሳይንቲፊክ ፋክት ተነስተው ነው ወደ ኢኖቬሽን የሚመጡት። ስለዚህ ከዛ ያ ኢኖቬሽን ራንደምሊ ኢንሲደንት እንደው በድንገት እንደው በገጠመኝ አይደለም። የራሱ ሪሰርች አለው፣ የራሱ ምርምር አለው። ብዙ እዛ ላይ ኢንቨስትመንቶች አሉት እና ከሱ በኋላ ነው ወደዚህ። ለምሳሌ ኤሌክትሪክ መኪና 1900 የተጀመረ ነው 1832 ላይ ጅማሬው አለ የአንድ ሀንጋሪያዊ ቄስ እና ኢንጂነር ነው የጀመረው። የመጀመሪያ ካርት ብሎ ጋሪ ነው የጀመረው እና ከዛ በኋላ ሞሪሰን አሜሪካዊ ሞሪሰን አሻሽሎታል በ1900 በጅምር ደረጃ ከጋስ ፓወር ያልተናነሰ እንደውም በተወሰነ መልኩ አንዳንድ ቦታ አከራካሪ ነው እንጂ ቀደም ይላል የሚሉም አሉ። ፎርድ ነው በተለይ ፎርድ ራሱ ፎርድ ያው ታውቁታላችሁ፣ ግለሰብ ነው ከካምፓኒው ውጪ እሱ የቲ ሞዴል በሚል ጋስ ፓወርድን በጣም ብዙ ስላመረተ ኤሌክትሪክ መኪና ላይ ኮምፕቲሽኑን አደበዘዘው እንጂ በቴክኖሎጂ አስፔክት ቀድሞ የነበረ ነው። እንግዲህ ከዛ ጊዜ ጀምሮ ያለውን አሁን ላይ ደግሞ እንግዲህ ሪሰንትሊ አግሬሲቭ ሆኖ መጥቷል። በተለይ በቻይና ኤሌክትሪክ መኪኖች ላይ በሰጠችው አቴንሽን እንደ አዲስ ሬቮሉሽናይዝ አድርገው ሲያመጡት እንደገና ደግሞ የጋስ ፓወርን የመወዳደር የመገዳደር በርካታ የጋስ ፓወር ማኑፋክቸሪንግ ካምፓኒስ እንደነ ጂኤምሲ ትላልቅ ኢቨን ሬንጅ ሮቨርን የሚያመርቱ ግዙፍ ኩባንያዎች ሀሳባቸውን የመቀየር መጀመሪያ ፈጽሞ አለመቀበል በኋላ ደግሞ በገበያው ዶሚኔት እየተደረጉ ሲመጡ፣ ለምሳሌ አንድ ራፎር ጋስ ፓወር አንድ ራፎር ትገዛ ከነበረ በኢቪ ሁለት ቢዚ ፎሬክስ ይችልልል። ያ ማለት ኢኮኖሚካል አስፔክቱን ስታዩ አንተና ባለቤትህ ሁለት መኪና አላችሁ ማለት ነው። ፕራይቬሲም ይጠበቃል። ዳይሬክሽናችሁም የተለያየ ከሆነ በሁለት መኪና ወደ ተለያየ ዳይሬክሽን ስራ ትሄዳላችሁ አላችሁ ማለት ነው። ስለዚህ ትልቁ ፒላር ለኢኖቬሽን የማርኬት አድቫንስመንትም የራሱን የሆነ አስተዋጽኦ ያበረክታል። አንተ አንድ ፕሮዳክት ላይ ሁልጊዜ ስኬርስ እየፈጠርክ የምትሄድ ከሆነ ኮምፒተንት ፕሮዳክት ካለ ያ ኮምፒተንት ፕሮዳክት ዶሚኔት ያደርግሃል። ሶ ወደ ኢቪ የተመጣበትም ከዚህ ጋር ተያይዘው ሁልጊዜ ለጋስ ፓወሩ ምን ኮምፒተንት ፕሮዳክት ይኑር እንደ ፕሮዳክት ማለት ነው። ቴክኖሎጂ ላይ አፕስ ኤንድ ዳውን ይኖራል። ሁልጊዜ የአንድ ቴክኖሎጂ አፕሶች አሉት፣ ዳውኖች አሉት፣ ጥሩ ጎኖች አሉት። እንደገና ሊሻሻሉ የመሻሻል ተስፋ ያላቸውም ደግሞ ቴክኖሎጂካል አስፔክቶች አሉ። ስለዚህ እያወዳደርክ እያሻሻልክ ነው የምትሄደው። ጋስ ፓወሩ ጋም ተመሳሳይ ነገር ነው። የመጀመሪያው ጋስ ፓወሩ ኢትዮጵያ ውስጥ ሲመጣ ተሟልቶ አልመጣም። የተሟላ ስፔር ፓርት የተሟላ ጥገና የለም። እንደውም የሰይጣን ስራ እስኪ መስል ድረስ ብዥታ እስኪ መስል ድረስ እንዴት ሰው በዚህ ይሄዳል እስከ መባል ድረስ። ከዛ በኋላ ግን ጥቅሙ እየታወቀ ሲመጣ ፕሮሰስ ነው፣ ሂደት ነው። ቴክኖሎጂካል አድቫንስመንቶች ሁልጊዜ የሂደት ውጤት ናቸው እንጂ ኦል ኦፍ ደ ሰደን ምንም ነገር አቴታይም ሊከሰት አይችልም፣ ከማርኬት ፐርስፔክቲቭ ካየው። ስለዚህ አጠቃላይ ያለው ሁኔታ ይህንን ይመስላል። እንግዲህ ዛሬ ላይ በርከት ያለ ያው ባለን ሰዓት በዚህ ጉዳይ ላይ በደንብ እየተወያየን እንቀጥላለን። በጣም በጣም ደስ ብሎኛል በእውነት ስላገኟችሁ። የእሷ ደግሞ እጅግ የሚያስመሰግን ነው። በርቺ እንላለን። እንግዲህ መልካም ቆይታ ብያለሁ። በጣም እናመሰግናለን። ደስ ይላል። ሰፋ ያለ ኢንትሮዳክሽን ነው አይደል? ይህ በጣም ጥሩ መግቢያ ነው ያደረግከው። ገለጻው ደግሞ የሆነ በደንብ ሳቢ ነው ንግግሩ ሞገስ። ከዚህ በፊትም ቆየት ብሏል እንግዳ ሆነ በነበረ ሰዓት የኤሌክትሪክ መኪና እንቅስቃሴ በዚህ ደረጃ አልነበረም አልነበረም። አሁን ምን ይሰማሃል? አሁን ስታየው በጣም የሚገርም ነው። ብዙ ጊዜ እኔ ተጨባጭ በደንበኞች አሉ ከረጅም ጊዜ አብረውኝ የቆዩ አንዱን መኪና ለመግዛት ሁለት ወር ሶስት ወር ሙሉ ተመላልሰው ሚጠይቁኛሉ፣ አሉ ራሳቸው ምስክር ናቸው። በራሳቸው የሚዲያ ሴክተር ላይ እና አንዳንዶቹ አንድ ከገዙ በኋላ ሁለተኛውን ከአንድ ዓመት በኋላ መጥተው የገዙ አሉ። አይዲ ፎር ገዝቶ የመጀመሪያ ካስታውሳቸው አይዲ ሲክስ ነበረ የመጣው። የዛሬ ኦልሞስት አምስት ዓመት ከአራት ወር አካባቢ አምስት ዓመት ከምናምን እንበለው እና የመጀመሪያውን አይዲ ሲክስ ነው እኔ የሸጥኩት በኤሌክትሪክ መኪና ከዛ ቀጥሎ ከአንድ አመት በኋላ አይዲ ፎር መጥቶ ገዝቶኛል። ሁለት ወንድማማቾች ናቸውእና ና ምንድን ነው በጣም አንድ የሚገርመኝ ነገር ሰዎች ይሄ ፊር ፍርሃት፣ ፍርሃት ናቹራል ነው ባይዘ፣ ተፈጥሯዊ ነው። ለምሳሌ አለመፍራትን ማስወገድ አይቻልም። ነገር ግን ፍርሃት ፎልስ ኢማጂኔሽን ነው። ከችግሩ ይልቅ አንተ በአእምሮ የምትፈጥረው ችግር የከፋ ነው፣ ግራውንድ ላይ ካለው መሰረታዊ ከሆነው ችግር በከፋ አንተ በአእምሮ የምትፈጥረው ችግር በጣም ይከፋል። ምን ማለት መሰለ፣ ለምሳሌ ምን ይሉሃል፣ ኤሌክትሪክ መኪና እንደው ጸጥ ቢልብኝስ። አሁን ምን ጸጥ ያደርገዋል ሳይሆን የሚያሳስበው በራሱ በአእምሮ ጸጥ ቢልብኝስ የሚለውን ይይዝና ይሄ ሳንካ ነው። እሱ ኤሌክትሪክ መኪና ገዝቶ ገቢ ሊያገኝ የሚችልበትን የተሻለ ቴክኖሎጂ ኢንተርቴን ሊያደርግ የሚችልበትን እድል የተሻለ አማራጭ ሊያገኝ የሚችልበትን እድል በራሱ ምልከታ ያቀጭጨዋል። ስለዚህ ሰዎች መነሻ ሀሳባቸው ከተሳሳተ መደምደሚያ ሀሳባቸውም ይሳሳታል። ለምሳሌ ጋስ ፓወር ላይ ልምጣላችሁ። ያው ለእናንተ እናንተ ሙያ ዘርፉ ላይ ስላላችሁ ማለት ነው ዘይት ፕሮፐርሊ ከጠበቅኩኝ፣ ውሃ ፕሮፐርሊ ከጠበቅኩኝ ኢንጂኑን ማቆየት እንደምችል ኢንጂኑን ችግር ላይ እንደማያወድቅብኝ ስለማውቅ ጸጥ ቢልብኝስ የሚለውን ስቴፕ አልፌ ዋሉ በምንም ምክንያት ጸጥ እንደማይል ስለማቅ ነዋ አሁን በአእምሮ ግን ጸጥ ቢልብኝስ ብዬ ስላሰብኩኝ የዚህ ስጋት ቀጥሎ ያለውን የቴክኖሎጂ አድቫንስመንት ኢንተርቴን እንዳላደርገው ጥቅሙን እንዳላውቅ፣ አንዳንድ ጊዜ አንዳንድ ነገሮች መረሳት የለባቸውም። እኔ ሶሻል ሚዲያም የታዘብኩት አንዳንድ የመረጃ ሰጣት ክፍተቶች አሉ። ለምሳሌ ሰው የሚገዛውን ነገር በደንብ መርምሮ ፈትሾ መግዛት አለበት ነው እንጂ ኮምፕሊትሊ አያስፈልግህም ማለት ጉዳት ያደርሳል። ዛሬ ወጣቶቻችን በርካታ የኢትዮጵያ ወጣቶች ጋሪ ሰርተው ወደ መኪና መቀየር የሚፈልጉ ልጆች አሉ። ኩርኩሩ ላይ እኮ ብርቱካን የሚሸጥ ብዙ ወጣቶች አሉ። እነዚህ ልጆች ወደሚቀጥለው የትራንስፖርት ሴክተር መጥተው ገቢያቸውን ማሻሻል እኮ ይፈልጋሉ። እንደው በደፈናው የማስፈራራት ይዘት በሚመስል አይነት መልኩ መንገር በሌላ መንገድ መጉዳት ነው። አንድነት ለምሳሌ ቪትስን ተመልከት። 2001 ያገለገለ ብዙ ዓመት የሰራ የነዳጅ ወጪው የስፔር ፓርት ወጪ ከፍተኛ የሆነ 1.4 1.5 ነው የሚሸጠው። አሁን ገቢ ለማምጣት አሁን ላዳ የሚይዙ ልጆች ኦነስት ሊኔ ፊዚካሊ ይመጣሉ። ከኢኮኖሚክ አስፔክቱ መታየት መቻል አለበት። ላዳ ያለው ልጅ ሰርቶ ሪሊ ነዳጅ ሸፍኖ ገንዘብ ይዞ ይወርዳሉ። የስትል ኦልሞስት አሁን ተቸግረዋል። እየቻሉ አይደሉም። ሰው ወደ ስራ ፈትነት እያመጣቸው ስራ እያስጣልካቸው ነው። ግን በጥሩ ፕሮዳክት ኤሌክትሪክ መኪኖችን ቴክኒካል ቫሉ ተደርጎ ቢይዙ የገቢ ምንጫቸው ይሰፋል። ከዛም ፐርስፔክቲቭ መታየት አለበት። በመከልከል ብቻ ሶሉሽን ይሰጣል ማለት አይደለም። ስለዚህ ይሄ ፎልስ ኢማጂኔሽን ወይ ፍርሃት የምንለውን በእውቀት ብንተካው፣ አያስቸኩልም። ቀስ ብሎ መመርመር ይቻላል፣ ቀስ ብሎ መጠየቅ ይቻላል። በመፍራት ግን ከችግሩ ለመቆጠብ መሞከር በሌላ መንገድ ሌላ ችግር ውስጥ መግባት ነው። በጣም ውድ ቃለ መግዛት መገደድ ነው። መጨነቅ ነው። ቀኑ ሙሉ ሲለፉ ውሎ ያለ ገንዘብ መውረድ ነው። እንዲህ አይነት ኮምፕሊኬሽን ስለሚያመጣ ቴክኖሎጂን ለመታረቅ ሂደቶቹን መከተል ና ሳይንሳዊ ነገሮችን ማወቅ ነው። ዝም ብሎ ኦሎፍ ደሰደን ድንገት አይፈጠርም። ኢንስ ጥናታዊ ናቸው ና በዚህ መልኩ ቢታይላለሁ። በጣም አመሰግናለሁ። እንግዲህ አብረን ጥሩ ነው። አሪፍ አሪፍ ሀሳቦችን እንደ መግቢያ ሰጥተናል። ዞሮ ዞሮ አብርሃም ስዩም አብርሃም ስዩም እንግዲህ ለዘመናት አብሮን የቆየ አጋራችን ነው። አብርሃም ስዩም እንግዲህ የሲኖትራክ እቃዎች መለዋወጫዎችን ያስመጣል። በጥራቱ አይጠራጠርም። ስለዚህም ለእያንዳንዱ እቃ ጋራንቲ ይሰጣል። ከትንሽ እስከ ትልቅ ማንኛውም እቃ ዋስትና አለው። እሱ ጋር በ0911 613532 በ0911 613532 ደውል አድርጋችሁ ታገኙታላችሁ።